ይሄንን የመሰለ የሚያምር የሚጣፍጥ ቆንጆ የጾም ታኮ አብረን እንስራ። በቀላሉ ነው የምንሰራው፣ ብዙ ወጪ የለውም። ወደ አሰራሩ እንሂድ። አዲስ ሊሆናችሁ እንኳን ወደ ቻናኒ በሰላም መጣችሁ፣ ሰብስክራይብ በማድረግ ቤተሰቡ ሁኑ። አሁን የምናዘጋጀው ሽንኩርት ነው። ሽንኩርታችንን ከትፈን እንደዚህ የጋለ ዘይት ላይ እንጨምረዋለን። ቅብስ እስኪል ድረስ እናቁላለዋለን። ከዚያ አንድ ቲማቲም ፈቅፍቀን እንጨምርበታለን ቲማቲማችንና ሽንኩርታችን በዚህ መልኩ የተወሰነ ሲበስልልን ሁለት ፍሬ ነጭ ሽንኩርት ፈቅፍቀን እንደዚሁ ቲማቲሙና ሽንኩርቱ ላይ እንጨምራለን። ከዚያ ይህንንም ለተወሰነ ደቂቃ ካቁላላን ከጠበስነው በኋላ የተቀቀለ ድፍን ምስር ያስፈልገናል። አስቀድመን ድፍን ምስር እንቀቅላለን ማለት ነው። ይኸው እንደምታዩት በዚህ መልኩ ተቀቅሎ አዘጋጅቸዋለሁ። እናንተ ማስቀድማችሁ ምስራችሁን ቀቅሉ። ከዛ ቲማቲም እና ሽንኩርቱ ላይ እንደዚህ ድፍን ምስሩን እንጨምራለን ማለት ነው። ከዛ ይሄ ደግሞ የምታዩት የአልመንድ ዱቄት ነው። አልመንዱን ፈጭቸው ነው። እናንተ የምትፈልጉትን አይነት ናት መጠቀም ትችላላችሁ። ለውዝም መጠቀም ትችላላችሁ። እኔ አልመንድን የተጠቀምኩት ግን እንደዚህ ፈጭታችሁ በቡና መፍጫ ፈጭታችሁ ተጠቀሙት። ሁለት የሾርባ ማንኪያ ጨምሩበት ማለት ነው። በዚህ መልኩ ካዋሃድ ነው በኋላ አንድ የሻይ ማንኪያ ፓፕሪካ፣ አንድ የሻይ ማንኪያ ሮዝሜሪ፣ ጨው እንዲሁም ብላክ ፔፐር፣ ከዚያ የቬጅቴብል ማጊ የማጊ መረቅ ማለት ነው። የቬጅቴብል መረቅ በውሃ እናፈላው እና ከዚያ በኋላ ውሃውን እንጨምርበታለን። ውሃውን ምጥጥ ሲያደርግ ምስራችን ውሃውን ምጥጥ ሲያደርግ እንደዚህ ሁለት የሾርባ ማንኪያ የሩማን ሶስ እንጨምራለን። ካላችሁ የሩማን ሶስ ጨምሩበት፣ ከሌላችሁ ግን ብራውን ሹገር መጨመርም ትችላላችሁ፣ አለመጨመርም ትችላላችሁ። ኦፕሽናል ነው። ከዚያ በዚህ መልኩ እንጨርሳለን። ተዘጋጅቷል፣ ምስራችን ማለት ነው። ቶርቲላ ቂጣ ካለን ቶርቲላ ቂጣ ከሌለን፣ ግን ቤታችን ውስጥ ቂጣውን አዘጋጅተን በጣም በስሱ ቂጣ ዳም ጠንጋግረን እንደዚህ ካዘጋጀን ነው በኋላ የጾም ማዮናይዝ አለ። እኔ የጾም ማዮናይዝ የተጠቀምኩትኝ የጾም ስለሆነ የምሰራው የጾም ማዮናይዝ አሰራሩን ከፈለጋችሁ ኮመንት ሊያሳወቁኝ፣ በጣም ቀላል ነው፣ እሰራላችኋለሁኝ። በዚህ መልኩ እንደዚህ ምስራችንን ማዮናይዝ ከቀባን በኋላ ቂጣውን ምስሩን እናደርገዋለን። ከዛ ዘይት አግለን እንጠብሰዋለን ማለት ነው። ይሄኛውን ደግሞ ያለ ማዮናይዝ ነው ያደረግኩትኝ። ምስሩን ማዮናይዝ አልተጠቀምኩም፣ ያለ ማዮናይዝ መጠቀም ትችላላችሁ። በዚህ መልኩ ማለት ነው። እንደዚህ በዘይት የምጠብሰው ለምንድን ነው ክሪስፒ ይሆናል። ከሽ ከሽ ይላል። በጣም ነው የሚጣፍጠው። የብስኩት አይነት ቃና አለው። ከምስሩ ጋር ደግሞ ጣሙ ተዋህዶ በጣም ነው የሚጣፍጠው። ይህ እንግዲህ ለእራትም ለምሳም ለስናክም ይሆናል ማለት ነው። እጅግ በጣም ነው የሚጣፍጠው። ሰርታችሁ ሞክሩት። እኔ በዚህ መልኩ ሰርቼ አምስት ሳንዶች ያክል ነው አምስት ታኮን የሰራሁትኝ በዚህ መልኩ ሰርተን ራታችንን የበላ ነው። እጅግ በጣም ጣፋጭ ነው። ቀላል ነው። ወጪ የለውም። ምስር ካለ ቤታችን ውስጥ ቂጣውን ቤትን ማዘጋጀት እንችላለን። ቶርቲላውን መግዛትም አይጠበቅብንም። እንደዚህ ሰርታችሁ ተመገቡ። ሀሳብ አስተያየት ካላችሁ ደግሞ ኮመንት ላይ ጻፉልኝ። ለምታበረታቱኝ በርቺ ለምትሉኝ እጅግ በጣም አድርጌ ያመሰግናለሁኝ። ሰብስክራይብ ማድረግ ደግሞ አትርሱ። ብዙዎቻችሁ ሰብስክራይብ ሳታደርጉ ነው ቪዲዮን የምታዩት። ፕሊስ ሰብስክራይብ አድርጉ፣ አበረታቱኝ። ስላያችሁ አመሰግናለሁ። ቴንኪዩ ሶማች። በሌላ ቪዲዮ ደግሞ ደግመን እስከምንገናኝ ድረስ ኢንጆይ አድርጉ። መልካም ጊዜ። ባይ